ተመታለች ብዬ አስባለሁ። ቤታ አሸንፋለች። ቤታ ዘጭ አርጋ አሸንፋለች። ቤታ አሸንፋለች። ሊያቨርስስ ቤታ ቤታ አሸንፋለች። ኦነስትሊ ቤታ አሸንፋለች። አሁን አሁን እኔ ምናችሁ ቤታዬውን ሰው ይወዳታል። ኦነስትሊ ቤታዬውን ሰው ይወዳታል። ሶ በቃ ሰው ስለሚወዳት ምን ማድረግ ይቻላል? ሰው ወዳታል። ሊያሹ ተመታለች። በጣም የሚገርም ምት ነው የተመታችው። ቤት አሸንፋታለች። እኔ እንደውም አይቼው መማላቀው እንትን ቤታ በተናገረችው ሳይሆን በራሷ እንትን ያለቻት ቤታ ሁን የሰው መውደድ አላት ምናምን ውጭ ጉድ አሁን ደግሞ ኮንተንትሽን የሚቀርጽልሽ ሰው አዘጋጅ። የተማሩ ሰዎች ጋር ምናምን ቅረቢ። የምሬ ነው። የተማሩ ስልሽ ስለምታወሪውን ነገር የሚያስተካክለልሽ የለም። ያ ደህና ደህና ሰዎችን ቅረቢ አሉ እኮ። አሁን ሌላ ብሔርን ይሰልሉኛል ስለምትይኝ አማራ ልጆች፣ ጎንደሪዎች የለ ጎንደሪዎች በጣም የተማሩ አውቃለሁ ላስታውቅሽ ይችላሉ። እና ጎንደሪዎች ጎጃሚን ስለማታምኝ ቤታይ ጎንደሪዎችን ተተወቂና፣ የኮንተንትሽን ሞር ላይክ ወደ ማቹር ወደ ሆነ ነገር እየሄድሽ ነው። በጣም አምሰ ብራ ወደፊ ቤታይ፣ በእውነት ይኸው ጌታ ምስክሬ ነው እንዶ ብን የፈለገ ነገር ብነካካሽ ኮርች ብሻሉ። እውነት ማለት ሰው በድሮ እንትኑ እንደነ ጂጂኪ ያን እንደነ ዮናስ ሙሉነ ዩናይት ስታክ የአስራ አራት ዓመት ምናምን ደሴም አይደለሽም። እና የራስሽን መቀየር ትፈልጊያለሽ ምናምን ንግግርሽ ምናምን ምናምን ማቹር ሊሆንሽ ነው እና ያም ፕራይድ ኦፍ ዩ መነካካሽም መነካካሽም ግን ጎረች ብሻሉ። ቢኮዝ አንዳንድ ሰዎች አሉ ማዳም ቤት ቁጭ ብለው የሚያወሩት ንግግር የሚሰሩት ስራ ደሴም አሁን ደግሞ የኢትዮጵያ ውስጥ ማዳም ሆነው ተሴም የሆኑ አሉ አንቺ ግን ራስሽን ቀይረሻል ንግግርሽ ተቀይሯል ምናምን ኮንተንትሽን ቀየሪ እንዲያልሽ እንዲያሽ ደግሞ ላይክ ከፍት ያልሽ ፈለገን አግቢ ቤታ ሌላ ደግሞ ሪከርድ አርጋችሁ ላኩለት ፈለገ የምትባለው ፓስተር አይ ላይክ ዩ ጎበዝ ነክ እኔ ሰማሃለው ቤታን አግባት ሆነስትሊ እናንተ አይነት ሰውን የሚያስፈልጋት ቤታየክ ለፈረ ስትል ምን ሆነሽ ነው? ሲላች ልጅ በቃ እና እውነት ፈለገ ቤታን አግባት። ደስ ይለኛል ቢያገባት። ቆንጂዬ ነው፣ የእንትኑ የሃይማኖት ልብሱን ሲለብስ አይታችሁታል። ቆንጂዬ ነው ፈለገ የሚባለው አስተማሪ እና በብዙ ነገር ፓስተር ቢሆን የተጸለየበት ዘይት እየቀባ የጸልላት ነበረ። ግን አሁን ፈለገ እንደሱ አይነት አይኖን ጀሪኔ ያለኝ የጓደኝ ያለኝ ውሻ ባሏ ባሉ ምናምቶ ያልተማራችሁ ሰዎች ናችሁ እናንተ። ሂዱ አቢባ ቤት ሂዱ፣ አቢባ ቤት ሂዱ እና ደፈርሻው አስረገዘ በሉ። ያ ፈለገ ደስ ይላል። ድንግል ነው የሚያገባው። እሱ ባለ ፈለገ ነው ባል። ሞር ላይክ ግሬስ ያለው ነገር ነው እንድትሰሪ የሚፈቅድልሽ። ስድድብ ውስጥ አትገቢም። ኢንተርኔት ላይ ያለሽን ነገር ኦልሞስት ናይንቲ ፐርሰንት ይቆርጠዋል። ፋሚሊ ምናምን ይኖርሻል። ካህልም የሆነ ላይፍ ይኖርሻል። ይሄኛው ግን እኮ ሂጂ ውጪ ተሳደቢ እና ብራምጭ የሚልሽ ባል፣ ይሄ ባል አይደለም። ይታይሽ ማለት ነው ፈለገ ፈለገ ጌታ እንደ ፈለገ አይነቶች እንደ ፈለገ አይነቱ እውነት ያ ሲታይም ያምራል፣ ያኮራል። ነገርኳችሁ እኮ በቃ ደስ ይላል። ስርዓት አለው፣ ወንድነት አለው፣ ጨዋነት አለው፣ ቆንጅዬ ነው፣ እውቀት አለው። ያ ያ ይሄ ወጥተሽ እዚህ ተሳልበሽ ገንዘብ አምጪ እሱ ሲመቸው መጥቶ የሚሳደብ አሪፍ ነው እኔ አይ ላይክ ሰፈለከ ላንች ላንች ኦፍ ኮርስ እጮኛለችው ስቲል ቻንስ አለ እጮኛ አላታ ሚስት አይደለች ቻንስ አለ ቻንስ አለ አብዛኩ አሁን እኔ ይሄንን ስላልኩኝ አሁን ምንድነው ችግሩ አሁን እኮ እኔ አሁን ይሄ ክፋት አለው ምቹ ይሄ እኮ ክፋት ክፋት አለው ስለዚህ አገልጋይ ድንግል ለሚያገባው ምናምን ዘመኑ ተቀይሯል እውነት እና እኔ እንደሱ አይነት ነገር ነው ማይልሽ፣ የኔ ቆንጆ፣ እንደሱ አይነት እንደሱ አይነት ነገር ነው ለሚያገባው ምናምን ዘመኑ ተቀይሯል። እውነት እና እኔ እንደሱ አይነት ነገር ነው ማይልሽ፣ የኔ ቆንጆ፣ እንደሱ አይነት ነገር የተረጋጋ ወንድ የለም። ሱሪውን ከፍ እያደረገ ምናምን የሚሮጥ ወንድም ይሰራልሻል። አሁን ያኛውን ሳስበው ቤት ውስጥ ያለው ሱሪን ከፍ እያረገ የሚሮጥ ይመስለኛል። እንደዚህ እንደዚህ ሚሮጥ ሱ ባህላ እንደዚህ ከፍ እያረገ ማለት ነው። እሱ ደግሞ አይመጥንሽም። እየሚመጥንሽ ፈለገ እንደ አቤልም ላይክ የሚባለው ደግሞ አለ። እሱ ደግሞ የቲክቶክ ስትሪበር ነው። እሱ ደግሞ በሶስት ዶላር ቼት የሚያደርግብሽ በሶስት የምትለዋ እንትን ሌላን ሴት የሚሰማ እንደዚያ ወንድ ምን ይሰራል? የቲክቶክ ሸጣ። ስለዚህ እንደፈለግ አይነት ወንድ፣ ጠና ያለ ወንድ ሲያወራ አይኑ የሚያምር፣ ሲያወራ ስርዓት ያለው ፈገግታው የሚያምር፣ ንግግሩ ቁጥብ፣ ቃላት አመራረጡ ጠንካራ እንደዚህ አይነት አሁን ይሄ ፈለገ የልጅሽ አባት ቢሆን ይሻልሻል፣ ወይስ ቤትሽ ውስጥ ያለው ስታስብ፣ ቤታ ጌታ፣ ፈለገ የልጅሽ አባት ቢሆን ነው። ፈለገ ጌታ፣ ይሄ ልጅሽን ይዞ ድንገት ሱሪ ወልቆበት ልጄን ሱሪን ከፍ አደርጋለሁ ብሎ ልጄን የሚጥልብኝ ብለሽ ከምታስብ ይሻልሻል፣ የታጠቀው ይሻልሻል። ረፊ ሆ ለምንድን ነው ማልፎ? እኔ አሁን በቃ የሚታየኝ ብቻ ነው፣ ከዛ በቃ እያየናት ኢንተርኔት ላይ አርጋ ቤታ ኢንተርኔት ላይ ድረናት ኢንተርኔት ላይ ደግሞ አርግዘ ወልዳምና በቃ የለም፣ የእሷን መጨረሻ ቆንጆ ፍጻሜ ማየት ነው የምፈልገው። እየሰደቡት ነው። ማን ነው ምን አገባቸው ኢየሱስ ክርስቶስ እኮ ከሴተኛ ዳሪዎች ጋር ነው ያለው ከቀራጮች ጋር ከነብሰ ገዳዮች ጋር ኢቭን የተሰቀለው እኮ ከወንበዴ ጋር ነው ማን ነው ቤታ ቤት ገባ አልገባ ብሎ ማን ነው የሚሰድበው ይህ እኮ እንደ እሱ አሁን ትክክለኛ አስተማሪ ይሄ ነው ታዲያ ጻድቃን ጋር ነው የሚውለው ኢየሱስ ክርስቶስ እኮ ለጻድቃን አይደለም የሚመጣው ትክክለኛ ወንጌል እንደውም እንደዚህ ነው ለምን እሷ ቤት ገባ ድብን አድርጎ ይግባል ኢየሱስ ክርስቶስ እኮ ቀራጭ ቤት ነው አይደለ እንዴ ምግብ የበላው? ጋለሞታ ሴት አይደለ ሄዶ ያናገረው? ለምንድን ነው ይግባ እንጂ። ትክክለኛው ወንጌል ይሄ እኮ። ለንጹዋን ነው ኢየሱስ ክርስቶስ ለንጹዋን አልመጣም እኮ ወንጌል። ትክክለኛው ወንጌል እንደዚህ አይነት ሴቶች ጋር ነው እንግዲህ። ወልቺን ባለጌ ከተባለች ቤታ ባለጌ አይደለችም። እሱ አለ አይደል እንደ ሚስቱን አስተኝቶ የወንድን ስም ሲጠራ ሚያደር ይሁዳ ተብዬው ሴቀው ሴቀው ሲል እኮ ውሎ ነው ማለት እውነት። ኢየሱስ ክርስቶስ በምድር ላይ የተመላለሰው ለሃጢያን ወንጌል ለሀጢያ ነው ተደራሽነቱ እንጂ ለእነ ጻርቃኖች አይደለም። ኤኒዌይ ቤታዬ አሪፍ ነው ሂጂበት። እኔ ደስ ብሎ እኔ እንደ ይሄን ነው ዊሽ ማረግልሽ ቁጭ ብዬሽ ሳስበው እና ይሄን ነው ወባላችሁ ያሾና ተጣላችሁ ያሾና ተጣላችሁ በኋላቸው ገባቸው ሁለት በነገራችሁ ላይ ጓደኛ ጓደኛ ሶስት ሴቶች ጓደኛ መሆን አይችሉም። ሁሌ ነው ሁሌ ነው የማየው እና እኔም እናቴ ድሮ እንደዚህ ትመክረኝ ነበር። ሶስት ሴቶች ጓደኛ መሆን አይችሉም። ሶስት ሴቶች በአንድ እንትን ጓደኛ መሆን አይችሉም። ሶስት ሴቶች እና ሁለት ሴቶች አሁን ኪዱና ኤልሹ አንድ ላይ በነበሩበት ጊዜ ሰላም ነበሩ። ሊያሾ መጣች በተነቻቸው የዴዚ እናት ለጃኒ አስር አንበሳ ሰጠች። ሰማሽ? ምን አገባኝ። እንድትሸነፍ ነው አሞሮ የልጇ ባል እንድሸነች። ሞኝ ሴትዮ አስር አንበሳ እኮ 3000 ዶላር፣ 3500 ዶላር። ምን አንጅልና ያ ኪዲን ታደርሳለች። ያ ሶስቱ አንድ ላይ ጓደኛ መሆን አይችልም። ኦኬ። አይ አሪፍ ነው። ቤታዮ እና ኪዱ ኖ ኖ ኖ ኖ የቤታዮ ፎሎወሮች ኪዱን ታሰቃያል። ኪዱ ተነፈሰች፣ ኪዱ ልዕልት ቤት ገባች፣ ኪዱ አሰበች፣ ኪዱ ውሃ ጠጣች። ጭቅጭቅ አቤት! በነገራችሁ ላይ ቤታዮ የምታጣሉት ራሱ እኮ የቤታዮ ፎሎወሮች ናቸው። ከሰው ጋር የምታባሉት እንዴ ኪዱ ሰላም ነው ይለናል። አትፈልጋችሁም። ውይግ ነው ይሄ ጸጉር ያለ አትፈልጋችሁም። ምን የቤታዮ ፎሎወሮች ሰላም ነው የምትነሱት ሰላም ነው የምትነሱት፣ በእውነት ስለዛ አትፈልጋችሁም። ኪዱ እንዳትታረቂ፣ ኪዱ እንዳትሸወጭ። ባይበላስ ቢቀር እና ባይበላስ ቢቀር አይ ነው ከቤታየው ጋር ሲኮን ምናምን በደንብ ይሰራል ኮ ይኑ ምንም ይጣፍጣል፣ ግን ባይበላስ ቢቀር። ያ የቤታየው ፎሎወሮች ሰውን ሰላም ይነሳሉ፣ ጨቀጭቃሉ፣ ይጨቀጭቃሉ። ምን አደረግን? ኪዱ እዚህ ገባች። ኪዱ ምን ትሰሪያለሽ እዚህ እረ ምን ማትሉት ነገር አለ። ልጅቷን ራሱ ተጨልሏት። እናንተ ናችሁ ቤታዩን ራሱ ሰገጦች። ያ ይዋደዳሉ አይደል? ሁለቱም ከባባድ ሚስጥር የራሳቸው አላቸው። ሁለቱም እርስ በራስ ያወሩት የግል ሕይወታቸው። ስለዚህ ይዋደዳሉ ሳይሆን ይፈራራሉ። ሀሜት ግን በእነሱ ያምር ነበር። ቆይ ቆይ ቆይ፣ ጉቺ ደግሞ ዛሬ የአሜሪካ ዳያስፖራ የዱባይ ሴት ሲጀነጅን ነው የሚውለው። አው እሱ እውነት ነው። እግዚአብሔርም ግን የስሜት ማብረጃ ነው የሚያረጓቸው አብዛኞቹ። እኔ የማቃቸው ልጆች አሉና እንዲህ ዳያስፖሮች፣ ይጀነጅኗቸዋል የስሜት ማብረጃ ነው የሚያረጓቸው። እውነትሽን ነው ጋራች ማግቢያ ጣልኩት ዛሬ ይሰጠኛል ባልወጣ ነው። እና እውነትሽን ነው ጉቺዬ፣ ሀቅ አለሽ። ግን አብዛኛውን ጊዜ የስሜት ማብረጃ ነው የሚያደርጓችሁ። እንደዛ ነገር ይደብራል። ሲንግል ዳድ ሲንግል ማመናምን ውያ እነት ነው ብዙ ሰው ተፋቷል። ያ ሚስት እያላቸው ራሱ የሄዱ ምናምን አውቃል። ወደ ዱባይ ወደ ዱባይ ሚስት እያላቸው ዱባይ ሄዱና ታብታብ አድርገው ወደ ኢትዮጵያ ይሄዳሉ። ዳስፖር፣ የአሜሪካና የካናዳ ወንዶች። ከዛም በኋላ በቃ እንደዛ ነው እንደዛ ነው። ጌታን እኔ ዱባይ ሄዶ ያገባ ማቀው ቢቂላ ይባለው ነው የባለው ልጅ ሚቃ የሚባል ልጅ አለ። አሁን ተጋሩን ልጅ አግብቶ ደስ ይላሉ እንጂ ሌላ እኔ አላውቅም። ትዳር አይፈልጉም አብዛኞቹ። ስሜት ማብረጃ ቀባሽ፣ ስሜት ማብረጃ። የአሜሪካ ሴት አትሰማው ቢሌን ከፍላለው እንዲሆኝልኝ እንዲሆኝልኝ ምናምን የለም እና እኔ ስሜት ማብረጃ እግዚአብሔር እንዲፕረስድ ስትረስድ የሆነችውን ብልት እንታነቃቂለት እናቱዬ ጉች ዬ ስለዚህ እናንተ ተወዳችሁ አይደለም ኦ ማይ ጋድ ኦ ማይ ጋድ ቴንክ ዩ ሶ ማች ቴንክ ዩ እና ስሜት ማብረጃ ነው የምትሆኑት እውነታው ይሄ ነው እኔ እንደዚህ ብዙ ነገር አደርጋለሁ። ቻው፣ ልወጣ ነው።